ወእጨጌ ዘመንበረ ተክለ ሃይማኖት ላይ በማህበራዊ ሚዲያ ሲናፈስ የሰነበተው ወሬ መሰረተ ቢስና ከእውነት የራቀ ነው ሲል የቅዱስ ሲኖዶስ ጽሕፈት ቤት ገለጸ። መጋቢ ምስጢር ሳህሎ አድማሱ ብፁዕ ወቅዱስ ፓትርያርኩ እንደራሴ ሾምልኝ ሲሉ ጥያቄ አቀረቡ በማለት መነሻና መድረሻ የሌለው የፈጠራ ወሬ በተለያዩ ማኅበራዊ ሚዲያዎች ሲናፈስ መቆየቱን ተከትሎ የቅዱስ ሲኖዶስ ጽሕፈት ቤት መስከረም 29 ቀን 2018 ዓ ም ባወጣው መግለጫ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜን 1 ቀን 2017 ዓ ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸው ይታወሳል። ይህንንም ተከትሎ ርዕሰ አውደ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙኃን አስተላልፈዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ሕዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለ ምዕዳንና ቡራኬ አስተላልፈዋል። ቤተ ክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ፣ ማኅበራዊና ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማኅበራዊ የትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነትና በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው፣ ከዚሁ ጋር በተያያዘም ያቀረቡት የእንደራሴ ጥያቄ የሌለ መሆኑን እንገልጻለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽፈት ቤት አዲስ አበባ የአዲስ አበባ ሀገረ ስብከት ለክፍላተ ከተማ የሥራ ኃላፊዎች ሲሰጥ የቆየውን ሥልጠናና የምክክር ጉባኤ አጠናቀቀ። ሙሉቀን ሐሰን የአዲስ አበባ ሀገረ ስብከት የስልጠናና የምክክር መድረክ ሲያከናውን ቆይቶ በዛሬ ዕለት በስሩ ላሉ የክፍላተ ከተማ አመራሮች ስልጠናን በመስጠት አጠናቀቀ። በስልጠናው ላይ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴን ጨምሮ የክፍላተ ከተማ አስተዳዳሪዎችና የሀገረ ስብከቱ ሰራተኞች ተገኝተዋል። ዋና ስራ አስኪያጁ በውይይት መድረኩ ላይ ባስተላለፉት መልእክት ቤተ ክርስቲያን አሁን በእኛ እጅ ላይ ወድቃለች፣ የቤተ ክርስቲያን ክብር እንዳይነካ ተጠንቅቀን መስራት ይገባናልም ብለዋል። በተደጋጋሚ ሀሳቦች ሲንሸራሸሩ ቆይተዋል። እንደ እድል ሆኖ እቺ ታላቋ ቤተ ክርስቲያን በእኛ ዘመን እኛ ደካሞቹ እጅ ላይ ወድቃለች። በእኛ አማካኝነት እንዳትሰደብ ተላልፋ እንዳትሰጥ። ከክብር አትወርድም፣ ስሟ አይጠለሽም። ጠባቂዋ ሰሪዋ መስራቿ ባለቤቷ መድኃኔ ዓለም ነው። የምንወድቀው እኛ ነን፣ ጠባሳ ስም የምንሸከመው እኛ ነን። ይሄ እንዳይሆን ተጋግዘን ተረባርበን ደካሞቻችን ካሉ በስልጠና እያበቃን የራቁ ካሉ በስልጠናው እያቀረብን እጅ ለእጅ ተያይዘን አንዳችን ለአንዳችን ጉልበት ኃይል ሆነን ቤተክርስቲያናችንን አንድ እርምጃ ወደፊት እንድትራመድ ታቅዶ የተሰራ ስራ ነው። በዚሁ ዙሪያ ስልጠናዎች ሲሰጡ ቆይተዋል። በውይይት መድረኩ ላይ በሁለት ርዕሰ ጉዳዮች ላይ ስልጠና የተሰጠ ሲሆን የሰው ሀብት አስተዳደር ዝርዝር ተግባራት በሚል ርዕስ ስልጠናን የሰጡት ሊቀ እሩያን ይልማ ጌታውን የመጽሐፍ ቅዱስ ማህበር ዋና ጸሐፊ መንፈሳዊ እውቀታችንን ከዘመኑ ጋር አያይዘን የቤተ ክርስቲያንን እልውና በማስቀጠል መጓዝ ይገባናል ብለዋል። አያይዘውም ሊቀ እሩያን እንዳሉት ቤተ ክርስቲያን ውስጥ የሚገኙ ታላላቅ ሀብቶች አሉ። እነሱን መጠበቅና ማስጠበቅ የምዕመናኑ ኃላፊነት እንደሆነም ጠቁመዋል። የተሻለ ሆነን ከዘመኑ ጋር እኩል ለመራመድ የምንሰራቸውን ስራዎች በጥናት፣ በምርምር፣ በሳይንስ አስደግፈን መንፈሳዊ እውቀታችን እንደተጠበቀ ሆኖ ያንን የሚነካብን የለም። ነገር ግን ዘመን ያመጣውን የአሰራር ስርዓት ደም ቴክኖሎጂ፣ የቴክኖሎጂ ውጤቶች፣ እውቀቶች፣ የምርምር ውጤቶችን እየተጠቀምን ራሳችንን ከፍ ለማድረግ እንዲህ አይነት ነገር ለመጠቀም የምናደርገው ጥረት የሚደነቅ ነውና ሀገረ ስብከቱን በዚህ አጋጣሚ ላመሰግን ወዳለሁኝ። ተልኮን መወጣት ከቅድስት ቤተ ክርስቲያን አንጻር በሚል ርዕስ ስልጠናን የሰጡት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ቤተ ክርስቲያናችን ተልኮን ለማድረስ የተቋቋመች ታላቅ ተቋም ናት ብለዋል። ሁሉም ነገር የያዘው ተልኮና ተልኮውን የሚፈጽሙት አካላት ተቋም ይመሰረታሉ። ይህን ስለ አይምሯች ውስጥ ቤተክርስቲያን ተልኮውን ለማድረስ የተቋቋመች ተቋም ናት። ተልዕኮ ባጠቃላይ ጉዞ ነው። ሂደት ነው። ዓላማና ግብ ነው። ብዙ ጊዜ ስራን፣ እንቅስቃሴን የሚጠይቅ ጉዳይ ነው። ተግባር ዝም ብሎ ቁጭ ብሎ ሙዚየም ውስጥ የሚቀመጥ ነገር አይደለም። የሚታይ የሚጎበኝ ነገር ሳይሆን ሕይወት ያለው እና በሕይወት የሚገለጽ ነገር ነው። በመጨረሻም ዋና ስራ አስኪያጁ አያይዘው ባነሱት ሀሳብ በስልጠና ያለንን እውቀት የምናጎለብትበት በመሆኑ ሁላችንም ባገኘነው ሀሳብ ራሳችንና የምንመራውን ተቋም መፈተሽ ይገባናል ብለዋል። የ2018 ዓመተ ምሕረት የመስቀል ደመራ በዓል በሰላም መጠናቀቁን በማስመልከት የምስጋና መርሃ ግብር ተከናወነ። ቤተ ክርስቲያናችን በዓሉ በድምቀት እንዲከበር አስተዋጽኦ ያደረጉ ተቋማትን አመስግናለች። መምህር አቤል አሰፋ ተጨማሪ ያለው የመንበረ ፓትርያርክ ጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት ባዘጋጁት የምስጋና መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀጳጳስ የመስካዬ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ የሀገረ ስብከት ሊቀጳጳስ ብፁዓን አበው ሊቃነጳጳሳት ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ኮሚሽነር ጌቷ አራጋው የአዲስ አበባ ፖሊስ ኮሚሽን ጠቅላይ አዛዥን ጨምሮ የአዲስ አበባ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ፓስተር ታምራት አበጋዝ እና የመንግሥትና የቤተ ክርስቲያኗ የሥራ ኃላፊዎች ተገኝተዋል በተጨማሪም በመድረኩ የ2018 ዓ የመስቀል ደመራ በዓል በሰላም እንዲጠናቀቅ አስተዋጽኦ የነበራቸው የፌዴራልና የከተማ አስተዳደሩ ተቋማት የብሔራዊ መረጃና ደህንነት አገልግሎት፣ የፌዴራል ፖሊስ፣ የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት፣ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ፣ የአዲስ አበባ ፖሊስ፣ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለሥልጣን ተወካዮች ተገኝተዋል። በመድረኩ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀጳጳስ የእንኳን ደህና መጣችሁ መልእክት አስተላልፈዋል። ተኝቶ መነሳት ወጥቶ መግባት የሚቻለው ሰላምና ጸጥታ ሲኖር ነውና ጸጥታውን በማስከበር በጸጥታው ዘርፍ ከፍተኛ ሥራ የሰሩትንና ኃላፊነታቸውን የተወጡትን ባለድርሻ አካላት ከምንም በላይ ሳናመሰግን አናልፍም እና በዚሁ አጋጣሚ እንታመሰግኑልን በአክብሮት እንጠይቃለን። ብፁዕ አቡነ ሳዊሮስ በመርሃ ግብሩ ባደረጉት ንግግር በዓለ መስቀሉ በሰላም በመጠናቀቁ እግዚአብሔርን እናመሰግናለን ያሉ ሲሆን የመዋቅር ልዩነቶችን ትተን ጊዜ፣ ገንዘብና ዕውቀትን ደምረን በዓሉ በደመቀ ሁኔታ እንዲከበር በማድረግ የበዓሉ ተሳታፊዎች በሰላም በዓሉን እንዲያከብሩ አድርገናል ብለዋል። በጾነታቸው በዚህ ሥራ የተሳተፋችሁ አመራሮችና በሥራችሁ ያሉ ሠራተኞችን ቤተ ክርስቲያን ታመሰግናችኋለች ብለዋል። የመዋቅር ልዩነትን በጋራ እቅድና ግብ ጥላ ስር ተሰባስበን የጊዜ፣ የእውቀት፣ የገንዘብና የጉልበት መስዋዕትነት በመክፈል ቃላት ሊገልጸው በማይችል ቅን አገልግሎት ታጅበን በዓለ መስቀሉን ያለምንም ችግር ካለፉት ዘመናት በበለጠና በደመቀ ሁኔታ እንድናከብር በማድረግ የበዓሉ ታዳሚዎችን ፍላጎት በማርካት እቅዳችንን በታላቅ ድል እውን ማድረግ ችለናል። በዚህም የድሉ ባለቤት ለሆናችሁት ለዚህ መርሃ ግብር ታዳሚዎች፣ ከፍተኛ አመራሮች እና በሥራችሁ ለሚገኙት የመርሃ ግብሩ ተሳታፊዎች ሁሉ እንኳን ደስ አላችሁ እንኳን ደስ አለን በማለት ፈልጋለሁ። በተለይም ክብርት ከንቲባ አዳነች አቤቤ በዓሉ በድምቀት እንዲከበር የበዓሉን ወጪ በመሸፈን አመራር በመስጠት ላበረከቱት አስተዋጽኦ ምስጋና ቀርቦላቸዋል። በዓለ መስቀሉ በደመቀ ሁኔታ ይከበር ዘንድ ልዩ ትኩረት በመስጠት እና ለቤተ ክርስቲያናችን ባላቸው በዘመናት የማይቀየር የጸና አክብሮት ክብርት ከንቲባ ወይዘሮ አዳነች አበበ ለበዓለ መስቀሉ ደረጃውን የጠበቀ ስቴጅ እና ሳውንድ ሙሉ ወጪ በከተማ አስተዳደሩ እንዲሸፈን በማድረግ ላደረጉት ከፍተኛ አስተዋጽኦ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም በታላቅ አክብሮት፣ አድናቆት ከፍ ያለ ምስጋናዬን አቀርባለሁ። በአጠቃላይ እንዲህ በደመቀና በነበረ ሁኔታ በሰላማዊ ሆኖ ሊጠናቀቅ የቻለው እናንተ የተከበራችሁ የፌዴራል እና የአዲስ አበባ ከተማ የጸጥታ ተቋማትና ሌሎች ባለድርሻ አካላት የቀን ሐሩር እና የሌሊት ቁር ሳይበግራችሁ ሌት ተቀን ተግታችሁ በከፈላችሁት መስዋዕትነት በመሆኑ የድካምን ዋጋ የማያስቀረው እግዚአብሔር አምላካችን እንደ ልባችሁ መሻት መጠን ዋጋችሁን ይክፈላችሁ እያልኩ ለዚህ ታላቅ ድል በመብቃታችሁ በድጋሜ እንኳን ደስ አላችሁ እንኳን ደስ አለ። ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የምስጋና መርሃግብሩ ተቋማችን አደራም ጭምር የተቀበለበት ነው ያሉ ሲሆን ከተማችን አዲስ አበባ ለውጡን ተከትሎ የሃይማኖት ተቋማት በሰላም እሴት ግንባታ ከመንግስት ጎን አብረው በመስራታቸው በዓላት በሰላም ትውፊታቸውና ህብረ ብሔራዊ አንድነትን ጠብቀው እንዲከበሩ ማድረግ ተችሏል ብለዋል። እንግዲህ ከተማችን አዲስ አበባ በከፍተኛ የለውጥ ግስጋሴ ላይ ትገኛለች። ለዚህ ደግሞ ትልቅ አቅም እየሆነ ያለው ከተማዋ ላይ ዘላቂ አስተማማኝ ሰላም መስፈኑ ነው። ለዚህ ደግሞ የሃይማኖት ተቋማት በሰላም እሴት ግንባታና በሰላም ግንባታ ላይ በጋራ የምንሰራቸው ስራዎች ለዚህ ሰላም መረጋገጥ ትልቅ አበርክቶ እንዳለው እንወስዳለን። ይሄም ብቻ አይደለም፤ በከተማችን ላይ በሚሊዮኖች የሚቆጠሩ የእምነቱ ተከታዮች ከመስቀል ደመራ ጀምሮ የጥምቀት በዓልንም በጣም ባማረ በደመቀ መልኩ በትክክልም ከተማችን አዲስ አበባን ህብረ ብሔራዊ አንድነት ያለባት መሆኑን አሳይተንበት ሃይማኖታዊ ትውፊቱንም በጠበቀ መልኩ እንዲጠናቀቅ እያደረግን ያለንበት አካሄድ ከጊዜ ወደ ጊዜ እየተሻሻለ ያሉ ችግሮችንም የውስጥም የውጭም ችግሮችን መነሻ ያደረጉ እቅዶችን በማቀድ ከሁሉ በላይ ደግሞ አሁን ሀገራችን እየተጓዘችበት ያለችውን ለውጥ የማይወዱ አካላት እነኚህን በዓላትን ለማደናቀፍ የሚሰሩትን ሴራ እንድናከሽፍ ከሁሉ በላይ ቅንጅታዊ አሰራራችን እጅግ ላቅ ያለ መሆን በመቻሉ በዓላቱ ፍጹም ሰላማዊ በሆነ መልኩ እንዲጠናቀቅ ማድረግ ተችሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የ2018 ዓ.ም የመስቀል ደመራ በዓል በድምቀትና በሰላም እንዲጠናቀቅ አስተዋጽኦ ለነበራቸው የጅርቱ ሶፍትዌርን ጨምሮ ለጸጥታ አካላት የምስጋና የምስክር ወረቀት አበርክታለች። የተወደዳችሁ ተመልካቾቻችን፣ የዕለቱ ዜና ቤተ ክርስቲያን የተከታተላችሁትን ይመስል ነበር። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።